ሻሎም! እንኳን የመጽሐፍ ቅዱሱን ዕብራይስጥ መሰረታውያን በአማርኛ ወደምንማርበት ወደዚህ ኮርስ በሰላም መጣችሁ። ይህ የዚህ ኮርስ ሶስተኛ ክፍል ነው። በዋናነት በዚህ እየተመለከትን ያለነው ዕብራይስጥን ፊደላት ነው። መቼም ማንኛውንም ቋንቋ ማጥናት ስንጀምር ከፊደላቱ እንጀምራለን እና ዕብራይስጥን ፊደላት እያጠና እንገኛለን። በቀደሙት ሁለት ክፍሎች ሰባት ሰባት ፊደላትን ሸፍነን አስራ አራት ፊደላትን ፊደላትን ሸፍነናል። አሁን ደግሞ የቀሩትን በዚህ የምንሸፍን ይሆናል። በመከለስ እንጀምራለን። እስካሁን የሸፈናቸውን ፊደላት ስንመለከት በመጀመሪያ የተመለከት ነው፣ እዚህ ጋ እንደምታዩት አሌፍ የተሰኘውን ነው። አሌፍ እንግዲህ ማስታወስ ያለብን የዕብራይስጥን ፊደላት ስም ካወቅን ስማቸውን ስንናገር ድምፃቸውንም እያወጣን እንደሆነ ልናስታውስ እንችላለን ማለት ነው። ስለዚህ አሌፍ አ ስንል አሌፍ አ ድምፅ እንዳለው እንረዳለን። ቤት፣ ቀጥለው የሚመጣው ፊደል ነው፣ በ የሚል ድምፅ እንዳለው እንረዳለን። ቀጥለው የሚመጣው ደግሞ ጊሜል ነው፣ ገ የሚል ድምፅ አለው። ከዛም ዳሌት ደ፣ ቀጥሎም ሄ ሀ የሚል ድምፅ አለው። ከእሱም ቀጥሎ ዋው ይመጣል፣ ወ የሚል ድምፅ አለው። በመጨረሻ በመጀመሪያው ክፍል መጨረሻ ላይ ያየነው ደሞ ደግሞ ዛይን ይባላል። ዘ የሚል ድምፅ ያለው። እንደውም ታስታውሱ እንደሆነ ከአማርኛችን ጋር ተቀራራቢነት እንዳለው፣ ምክንያቱም አማርኛ ከግዝግዝ ከዕብራይስጥ ይወስድና አቦጊዳሄ ውዞ አበገደሃ ወዘ። ይህን ካወቅን የመጀመሪያዎቹን ሰባቱን የዕብራይስጥ ፊደላት በቅደም ተከተል አወቅን ማለት ነው ብለን ነበር። ከዛ ቀጥለን ደግሞ በሁለተኛው ስለ ፊደላቱ በተማርንበት ክፍል ቀጥሎ ያሉትን ሰባቱን ደግሞ እንደዚህ ተመልክተናል። ከዛይን ቀጥሎ የሚመጣው ኸይት ነው። ኸይት የጉሮሮ ድምፅ ነው ብለናል። በሀመረሃ ልታስቀምጡ ትችላላችሁ። ሀመረሃ ቀደም ብሎ ኸ የሚል ድምፅ እንደነበረው አንዳንዶች ይጠቁማሉ። ስለዚህ ኸይት። ከዛ ቀጥሎ ደግሞ ጤት ወይም ቴት፣ በመቀጠል ዩድ ወይም ዮድ ይመጣል። ከዛም ካፍ ይመጣል። ካፍ በነጥብና ያለ ነጥብ ሁለት ድምፅ ሊኖረው እንደሚችልም ተመልክተን ነበረ። በተለይም እሱን የምናየው እንግዲህ እዚህ ጋ ነው። ያለ ነጥብ ሲሆን ከ ይሆናል። በነጥብ ሲሆን ደግሞ ኸ ወደ ጉሮሮ ይሄዳል። ከሄት ጋር ተመሳሳይ ይሆናል። ኸ ኻፍ በመቀጠል ደግሞ ላሜድ የተሰኘውን ፊደል አይተናል። እሱ ደግሞ ለ የሚል ድምፅ አለው። ከዚያም ሜም የተባለው ፊደል ይመጣል። መ ከሚለው ድምፅ ጋር ይገናኛል። በመጨረሻ ደግሞ በሁለተኛው ክፍል እየተመለከትነው ኑንን ነበር። ኑ ነ የሚል ድምፅ አለው። እንግዲህ በፊደል በነጥብ እና ያለ ነጥብ ኸ ወይም ካፍ የተለያየ ድምፅ ሊያወጣ እንደሚችል አይተናል። በዚህኛው እንደገና ደግሞ በሌላው ማስታወስ ያለብን በዕብራይስጥ ፊደላት ፊደላቱ በመጨረሻ በቃል መጨረሻ በሚመጡበት ጊዜ ቅርጻቸውን ትንሽ ለወጥ የሚያደርጉ እንዳሉም አይተናል። ከነዚህ መካከል ሶስቱን ቀደም ባለው ጥናታችን ሸፍነናል። ካፍ አንዱ ነው። እንግዲህ በፊደል መጨረሻ ፊደል ሆኖ በሚመጣበት ጊዜ እዚህ ጋር እንደምታዩት እግሩን ዘለግ አድርጎ እንደሚመጣ ረዘም አድርጎ እንደሚመጣ አይተናል። ሜም ደግሞ በመጨረሻ በሚመጣበት ጊዜ ቅንፉን ሙሉ በሙሉ ዘግቶ እዚህ ጋር ትንሽ ዝች ጋር ክፍት አለው እንደምታዩት እዚህ ጋር ግን ሙሉ በሙሉ ይዘጋው እና እንደዚህ እንደሚመስል አይተናል። ኑን ደግሞ ልክ እንደ ካፍ ትንሽ እግሩን ዘለግ አርጎ ረዘም አድርጎ እንደሚመጣ ተመልክተናል። እንግዲህ እነዚህን በቀደሙት ክፍሎች የሸፈንን ሲሆን በዚህ ደግሞ ክፍል የቀሩትን የዕብራይስጥ ፊደላት ወደ ሰባት ስምንት የሚጠጉትን አይተን እንጨርሳለን ማለት ነው። እንግዲህ ቀጥለን የምናገኘው ሳሜኽን ነው። ሳሜኽ እንግዲህ ከድምፁ እንደምንረዳው ሰ የሚል ድምፅ አለው። ሳሜኽ ሰ የሚል ድምፅ ይኖረዋል። ደግሞ ማጻጻፉን በምንመለከትበት ጊዜ እዚህ ጋር እንደምታዩት ትንሽ ክብን ይሰራል። ያው የተለያዩ ፎንቶች አሉት። እዚህ እንደምታዩት እንዲህ ከበብ ብሎ እንደዚህ ይሰራል። እዚህ ጋም ደግሞ እንደዚሁ ከበብ ብሎ እንደዚህ ሲሰራ ታያላችሁ። አንዳንዴ ደግሞ እንደ ዜሮ ብቻ እንዲህ ሆኖም የሚቀመጥበት ሁኔታ እንዳለ እናያለን። ስለዚህ ምናልባት ከሜም ጋር ነው ሊያደናግረን የሚችለው፣ ሜም የመጨረሻው ሜም ሶፊት። እንደዚህ እንደነበር ታስታውሳላችሁ። ሳሜኽ ግን እንደ ሜም ሶፊት ቀጥ ቀጥ ያሉ ጠርዞች የሉትም፣ ከበብ ይላል እንደ ዜሮ ቁጥር እንደ መጽሐፍ ነው። እንደዚህ ሲሆን ሳሜኽ ይሆናል ማለት ነው። እንደዚህ ደግሞ ከሆነ ሜም የመጨረሻው ሜም ሶፊት ወይም ሜም የመጨረሻ ይሆናል ማለት ነው። ስለዚህ ሳሜኽ ሰ ሰ የሚል ድምፅ አለው። እንደዚህ ዜሮ ብቻ መሆኑ ሊቀመጥ ይችላል ወይም ደግሞ እንደዚች በዚች በኩል ትንሽ አፏ ወጣ ትላለች። ግን ማስታወስ ያለብን ክብ ነው፣ ክብ መሆኑን እናስታውስ። ምክንያቱም ከምን ጋር እንዳናደናግረው ብለናል፣ ከሜም መጨረሻ። ልክ ይሄ እንደ አራት ማዕዘን ሆኖ የሚመጣ ስለሆነ ማለት ነው። ሳሜኽ ሳሜኽ ይባላል፣ ድምፁ ሰ በሚለው ይወከላል ማለት ነው። ቀጥለን የምናየው ደግሞ ከሳሜኽ በኋላ አይን ይባላል፣ ወይም አይን ትንሽ ወደ ጉሮሮ ውስጥ ይገባል። ከአሌፍ የሚለየው አ አ አይን አይን ወደ ጉሮሮ ወረድ ማለቱ ነው። አይን እንደምታዩት እዚህ ጋር እሱ ደግሞ የሚጻፈው እንደዚህ ያደርጋችሁ። በዚህኛው በኩል ደግሞ ቀጣዩን አምጥተን ስንዘጋው አይን ይመጣል። እዚህ ጋር እንግዲህ በቀስቱ እንደምታዩት መጀመሪያ አንድ ወደ ታች እንደዚህ ይወርዳል። ከዛ ደግሞ በጎን በኩል ይሄኛው ሲጨመርበት አይን ይሰጠናል። አይን ለመጻፍ ብዙ አያስቸግርም፣ ከእንግሊዘኛው ዋይ ጋር ይመሳሰላል። ወይም ደግሞ አይን አይን አይን። ልክ በአማርኛችን እንደምናውቀው ሁለት አዎች አሉን አይደል? የመጀመሪያው ይሄ አ ነው አሌፍ ያልነው አ ሲሆን ይሄኛው ደግሞ አይኑ አ የምንለው ደግሞ በዕብራይስጥ አ አይን አይን ይሆናል ማለት ነው። አይን አይን በአማርኛችን፣ በዕብራይስጥ ይሄ አይን ይሆናል አይን እንደገና ደግሞ የመጀመሪያው አ ደግሞ በዕብራይስጥ አሌፍ ብለን የያዝ ነው ይሆናል ማለት ነው። ስለዚህ ልክ በዕብራይስጥ ሁለት አዎች እንዳሉ አሌፍ እና አይን፣ በአማርኛችንም ይሄኛው አ እና ይሄኛው አ መኖራቸውን ማገናኘትና በዛም በቀላሉ ልንማረው እንችላለን ማለት ነው። እንግዲህ ከአይን ቀጥሎ የሚመጣው ደግሞ ፔ ይባላል። ፔ ፔ እዚህ ጋ እንደምናየው ቅርጹ ይሄንን ይመስላል። በጎን በኩል እንደዚህ እንጀምርና እንዲህ አድርገን መልሰን እንደዚህ ስናመጣው አይን ፔ ፔ የምንለው ይሆን ይሰጠናል ማለት ነው። እንግዲህ እዚህ ጋር ቅርጾቹን እየጻፍን መለማመድ እንችላለን። ፔ እንደዚህ ይጻፋል። ፔ እንደምታዩት በተለያዩ የፎንት ቅርጾች እንደዚህ ሊጻፍ እንደሚችል እናያለን። ው እዚጋ ትንሽ ቄንጠኛ የሆነውም እንደዚህ ተጽፏል። ፔ ፔ ከዚህ ቀደም እንዳየናቸው እንደምናስታውሰው በነጥብና ያለ ነጥብ ሲመጡ ድምፅ የሚቀይሩ ፊደላት እንደነበሩ ትዝ ይለናል ብዬ አምናለሁ። እንደውስ ለማስታወስ ምን ትዝ ይለናል ብለን ለመፈተሽ እርግጠኛ ነኝ ወደ አእምሯችሁ ቤት እንደመጣ ትዝ ካላችሁ፣ ቤት ያለ በነጥብ ሲመጣ በ ብለን ነበር ያነበብነው። እንደገና ደግሞ ቤት ያለ ነጥብ ከመጣ ደግሞ ምን ብለን ነበር ያነበብ ነው? እንደምታስታውሱት ቨ ብለን ነበር ያነበብ ነው። ስለዚህ ይሄ አንዱ ነው። ሁለተኛ ደግሞ በነጥብና ያለ ነጥብ ሲመጣ ድምፁን ቀይሮ የተመለከት ነው ካፍ ነው። ካፍ እዚህ ጋ ያለ ነጥብ ሲመጣና በነጥብ ሲመጣ የሚያመጣውን ልዩነት ተመልክተናል። እንግዲህ ከ እንደዚህ ነው። በነጥብ ሲሆን ከ ነበር ያል ነው። እንደምታስታውሱት ከ ይሆናል። ያለ ነጥብ በሚሆንበት ጊዜ ግን ድምፁ ወደ ጉሮሮ ይገባና ኸ ይሆናል ብለናል አይደል? ስለዚህ ይሄ እንግዲህ በነጥብና ያለ ነጥብ ሲመጡ የሚያመጡትን ልዩነት ነው። ሦስተኛውና የመጨረሻው በነጥብ ሲሆንና ያለ ነጥብ ሲሆን ነጥቡ ዳጌሽ ይባላል፣ የሚያመጣ ልዩነት የሚያመጣ ድምፅ ደግሞ ይህ አሁን የምናየው ነው። በነጥብ ሲሆን ፐ ይሆናል፣ ያለ ነጥብ ሲሆን ደግሞ ፈ ይሆናል። ያንን ነው ቀጥለን የምንመለከተው። ይው እዚጋ እንደምታዩት ያለ ነጥብ እዚጋ ነጥብ የለም። ስለዚህ ባዶውን ብቻውን እንደዚህ ሆኖ በሚመጣበት ጊዜ ፈ ይባላል። በነጥብ ሆኖ ደግሞ ቢመጣ ኖሮ እንደዚህ ሆኖ ነጥብ ቢኖሮ ኖሮ ምን ይሆን ነበረ? ፐ ይሆን ነበር። እንግዲህ እግድ እና ፍትግ የሚሉት ነው። እግድ ነጥቡ ሲመጣ ቀጥ ያደርገዋል። ፐ ይሆናል፣ ወይም ከ ይሆናል፣ ወይም ደግሞ በ ይሆናል። ያለ ነጥብ ሲሆን ደግሞ ፍትግ ይሆናል። ፈ፣ ቨ፣ ኸ አየር ይወጣል ማለት ነው። ስለዚህ በዛ መልኩ የሚለያዩ መሆናቸውን ልናስታውስ ያስፈልጋል ማለት ነው። ስለዚህ ያለ ነጥብ ፈ ይሆናል ወይም ፌ ይሆናል። በነጥብ ደግሞ ፐ ይሆናል ወይም ፔ ይሆናል ማለት ነው። ስሙ ሌላው እዚሁ ከፈ እና ከፔ ሳንወጣ አሁንም አንዳንድ ፊደላት በመጨረሻ የቃል መጨረሻ ሆነው ሲመጡ ቅርጻቸው እንደሚለወጥ ተመልክተን ነበር። እስቲ ስንቱ ትዝ ይለናል? አሁንም እዚህ ጋር ቆም ብለን ለማስታወስ እንሞክር። ትዝ ካላችሁ በመጀመሪያ ያየነው ከን ነበር፣ አደል ወይም ካፍን ነበር። ካፍ በቃል መጨረሻ በሚመጣበት ጊዜ እንደዚህ ወደ ታች እግሩን ረዘም እንደሚያደርግ ተመልክተናል። ይሄ በቃል መጨረሻ በሚመጣበት ጊዜ የሚኖረው ቅርጽ ነው። ከን ብቻ አይደለም ያየ ነው ደግሞ ሜምንም ደግሞ ተመልክተን ነበር። እንደምታስታውሱት ሜም መነው በቃል መጨረሻ በሚመጣበት ጊዜ ይሄው እንደዚህ ግጥም እንደሚል ተመልክተን ነበር። ይሄ የቃል መጨረሻ ሆኖ ፊደሉ ሲመጣ የሚኖረው ቅርጽ ነው። ከዛ በኋላ ደግሞ የተመለከት ነው ኑን ኑን እንደዚህ ሲሆን የቃል መጨረሻ ሲሆን ግን እግሩ እንደሚረዝም ተመልክተናል። ስለዚህ ችኛዋ እንግዲህ ኑን ናት ማለት ነው። ኑን በቃል መጨረሻ ስትመጣ ልክ እንደ ካፍ እግሯን ከመስመሩ በታች ዚጋ መስመሩ እንደዚህ ነው። ከመስመር በታች እንደሚሆኑ አይተናል። ልክ እንደዛ ደግሞ አሁን በተመሳሳይ ፔን ደግሞ እናገኛለን። ፔም ልክ እንደ እነዚህ ሁለቱ ማለት ነው። ከማን ጋር ይመሳሰላል ካልን፣ በቀለም ለማሳየት ከዚህኛው እንደዚሁም ደግሞ ከዚህኛው ከካፍና ከኑን ጋር በመመሳሰል እሱም ምን ያደርጋል? በቃል መጨረሻ በሚመጣበት ጊዜ እግሩን ያረዝመዋል ወደ ታች ው እዚህ ጋር እንደምታዩት ልክ እንደነ ሌሎቹ ከመስመር በታች ይወርዳል ማለት ነው። ስለዚህ ይሄኛውም ልክ እንደ ካፍና እንደ ኑን እግሩ የሚረዝም ይሆናል ማለት ነው። ስለዚህ እነዚህ እንግዲህ አራቱ እግራቸው የሚረዝም በመጨረሻ በሚመጡበት ጊዜ የተለየ ቅርጽ የሚይዙ ፊደላት ናቸው ብለን እንወስዳቸዋለን። በድምፅ ምንም አይለያዩ። ይሄኛውም ሆነ ይህኛው ፐ የሚል ድምፅ አላቸው። ነገር ግን የሚለያዩት በቅርጽ እንደሆነ እዚህ ጋ ልናስተውል ያስፈልገናል። ቀጥሎ የሚመጣው ደግሞ ጻዴ ነው። ጻዴ እንግዲህ ፀ ከሚለው ፊደል ጋር አብሮ የሚሄድ ነው። ስሙንም እንደምንሰማው ጻዴ። እንግዲህ በቅርጽ ደግሞ እዚህ ጋር የተቀመጠውን ይመስላል። እንደምንመለከተው ይኸው ጻዴ ይሄን ይመስላል። መጀመሪያ እንደዚህ አውርደን እንሰራለን። ከዛ በኋላ በጎን በኩል ደግሞ እንጨምራለን ማለት ነው። ጻዴ ጻዴ ጻዴ ይህን ይመስላል። ፀ የሚል ድምጽ አለው። ታዲያ ጻዴ አሁንም የመጨረሻው ፊደል ይሆናል ማለት ነው። በመጨረሻ ቅርጻቸውን ከሚቀይሩት መካከል አምስት ናቸው። ይህንን በዚሁ አጋጣሚ ልናስታውስ ያስፈልጋል። በመጨረሻ ቅርጻቸውን የሚቀይሩ ፊደላት አምስት ናቸው። ማን ማን ናቸው ካልን፣ አሁንም በድጋሚ ለማስታወስ ካፍ በመጨረሻ ቅርጹን የሚቀይር ነው። እንደገና ደግሞ ሜም በመጨረሻ ቅርጹን የሚቀይር ነው። ቀጥለን ደሞ ያየነው ኑን በመጨረሻ ቅርጹን የሚቀይር ነው። እንደዚሁም ደግሞ ፔ በመጨረሻ ቅርጹን የሚጨምር ነው የሚቀይር ነው። ከዛ መጨረሻውን የምናየው ደግሞ ጻዴ። እነዚህ አምስቱ ናቸው። እነዚህ አምስቱ የቃል መጨረሻ ሆነው በሚመጡበት ጊዜ ቅርጻቸው ይቀየራል። ይሄኛው ወደ ረጅም ይቀየራል ምናልባት ሌላ ቀለም ተጠቅሜ ለማሳየት ካፍ እንግዲህ እንደምታዩት እግሩ እንደዚህ ወደታች ይረዝማል። ሜም የመጨረሻ ፊደል በሚኖርበት ጊዜ እችን ክፍተቷን ይገጥምና ግጥም ይላል። ኑን ልክ እንደ ካፍ እግሩን ያስረዝማል። ፔም እንደ ኑን እግሩን ያስረዝማል። ጻዴም ልክ እንደዛ እችኛዋ የታጠፈችውን ያስረዝማትና የመጨረሻ ቅርጽ ሲሆን እንደዚህ ይሆናል ማለት ነው። ስለዚህ ስንጽፈው እንደዚህ አድርገን አንዳግድም እንዲህ በጎን በደሞ በዚህ በኩል ብናወጣለት ጻዴ የመጨረሻው ቅርጽ ይሄንን ይመስላል ማለት ነው። እንግዲህ ከጻዴ ቀጥሎ የምናገኘው ደግሞ ቆፍ ነው። ቆፍ እዚህ ጋር እንደምታዩት እንደዚህ አይነት ቅርጽ ይይዛል። አንድ ወደታች እናሰምርና ከዛ በኋላ ወደ ጎን እንደዚህ ጠምዘዝ ስናደርገው ቆፍ ይባላል። ቀ ከሚለው ድምፅ ጋር አብሮ የሚሄድ ነው። ቆፍ እንደዚህ ይጻፋል። እንግዲህ ጋር እንደምታየው ትግሩ ትንሽ ከታችኛው ረዘሚልና ይልና በጎን በኩል ደግሞ ዝግት ያደርገዋል ማለት ነው። ቆፍ ከቆፍ ቀጥሎ የሚመጣው ሬሽ ይባላል ይባላል። ሬሽ ከድምፁ እንደምንሰማው ረ ከሚለው ድምፅ ጋር ይሄዳል። እንደውም በአማርኛችን የተገለበጠ ረ ልንለው እንችላለን አደል? በአማርኛ ረን እንደዚህ የምንጽፍ ከሆነ ስንገለብጠውና እንዲህ ሲሆን ደግሞ የብራይስጥ ሬሽን ይሰጠናል ማለት ነው። ሬሽ ሬሽ እንደምታዩት እንደዚህ ጎበጥ ብሎ የሚመጣ ነው። ምናልባት እስካሁን ካጠናችሁት ከዳሌት ጋር ሊመሳሰልባችሁ ይችል ይሆናል። ይሄ ዳሌት ነው። ይሄኛው ደግሞ ሬሽ ነው። በምን ይለያል ካልን፣ እዚጋ እንደምታዩት ዳሌት በዚች በኩል ውጥት የምትል አለችው። ሬሽ ግን ምንም የለው እጥፍ ነው የሚለው ዚጋ ሲደርስ። ስለዚህ በዛ በዳሌትና በሬሽ መካከል ልዩነት ማድረግ እንችላለን ማለት ነው። ቀጥለን የምናገኘው ፊደል ብዙ ጊዜ አንድ ሆኖ ነው የሚጻፈው፣ እንደዚህ ሆንና ግን ነጥቡ ወይ በስተግራ ወይ ደግሞ በስተቀኝ ሲቀመጥ ሁለት የተለያየ ድምፅን ሊሰጠን ይችላል። እዚህ ጋር እንደምታዩት በስተግራ በሚሆንበት ጊዜ ሲን ይባላል። ሲን ይኸው እንግዲህ መጀመሪያ እንዲህ ታረጉና እንዲህ ካረጋችሁ በኋላ ሰ ከሚለው ፊደላችን ጋር ይመሳሰላል። ሰን የምንጽፈው እኛ ራሱ በአማርኛ እንደዚህ አደለ? ልክ ከሰ ጋር ይመሳሰላል። እዚህ ጋር እንደምታዩት ግን ሲን ሰ የሚል ድምፅ የሚኖረው ነጥቧ በስተግራ በኩል ስትመጣ ነው። ነጥቧ ደግሞ በስተቀኝ በኩል ስትመጣ ያን ጊዜ ድምፁ ይለይና ሽን ይሆናል ማለት ነው። እዚጋ እንደምታዩት ሽን ይሆናል። ስለዚህ ቅርጾ ተመሳሳይ ነው። ልክ ሰን እንደ መጽሐፍ ነው። ግን ነጥቡ በየት በኩል ያልፋል? ነው ትልቁ ጥያቄ። በስተቀኝ ከሆነ ሽን ብለን እናነባዋለን። ሽ ድምፅ አለው። ነገር ግን ነጥቡ በስተግራ ከሆነ ሲን ተብሎ ይነበባል። ስ የሚል ድምፅ ይኖረዋል ማለት ነው። ስለዚህ ከአማርኛችን ጋር ተቀራራቢ ነው ብለናል። በቅርጽ ደረጃ ሰ ከንጉሱ ሰ ጋር ይመሳሰላል። ነገር ግን ልብ በሉ በስተግራ በኩል ነጥብ ሲሆን ነው ሰ የሚሆነው። ነጥቡ በስተቀኝ ከሆነ ግን ሺን እንደሚሆን መዘንጋት የለብንም ማለት ነው። እንግዲህ የመጨረሻው የዕብራይስጥ ፊደል ታው ይባላል። ታው ታው። ይሄ እንግዲህ እንደምታዩት ታው ለመሳል ቀላል ነው። እንደዚህ ታደርጉና እንደ በአማርኛችን ምናልባት ቢ አይነት ነገር እንደ መጽሐፍ ማለት ነው እና ስለዚህ እንደ ዝች አድርገን እንዲ ስናደረግ ታውን እንፈጥራለን። ወይም ደግሞ ከፈለግን ደግሞ እንዲች አምጥተን በዝችን በኩል ከላይ ዝች ጋ እንደዝች ቀጣይ እንዲኖረው ልናደረግ እንችላለን። ይህ የመጨረሻው የዕብራይስጥ ፊደል ሲሆን ታው ይባላል። ታው ይባላል። ድምፁም ተ የሚል ይሆናል ማለት ነው። እንግዲህ እስካሁን ያየናቸውን ለመቋጨት ይሄ ሁሉን እንደዚህ አድርገን ልናስቀምጣቸው እንችላለን። ይሄ የመጀመሪያው ፊደላችን ነው። የመጀመሪያው ፊደላችን አሌፍ ይባላል። ከአሌፍ ቀጥሎ የሚመጣው ደግሞ ቤት ነው። ቤት ላይ ቆም ልንል ያስፈልገናል። ምክንያቱም በነጥብ ሲሆንና ያለ ነጥብ ሲሆን ስለሚለያይ ነው። በነጥብ ሲሆን በ ይሆናል፣ ያለ ነጥብ ሲሆን ቨ ይሆናል። ከዛ ቀጥሎ የምናገኘው ጊሜል ነው። ቀጥሎ ደግሞ የሚመጣው ዳሌት ነው። ከዳሌት ቀጥሎ ሄ አለን። ከሄ ቀጥሎ ዋው አለን። ከዋው ቀጥሎ ዛይን አለን። ከዛይን ቀጥሎ ሄይት አለን። ከሄይት ቀጥሎ ቴት አለን። ከዛ በኋላ ዮድ ይመጣል ማለት ነው። አሁን ደግሞ ቀጥለን ካፍን እናገኛለን። ካፍ ላይ አሁንም ቆም እንልና በነጥብና ያለ ነጥብ ድምፅ ልዩነት ስላለው እሱን አጽንኦት እንሰጥበታለን። በነጥብ ሲሆን ከ ይሆናል። ካፍ ያለ ነጥብ ሲሆን ደግሞ ኸ ይሆናል። ያለ ነጥብ ሲሆን ደግሞ ከዚህኛው ከኸት ጋር ተመሳሳይ ድምፅ ይኖረዋል ማለት ነው። ቀጥለን የምናገኘው ላሜድን ነው። ከላሜድ ቀጥሎ ደግሞ ሜም ይመጣል። ከሜም ቀጥሎ የምናገኘው ኑን ነው። ከኑን ቀጥሎ ሳሜኽ፣ ከሳሜኽ ቀጥሎ አይን፣ ከአይን ቀጥሎ ፔ። አሁንም ፔ ላይ ቆም እንልና አዎ፣ ፔ የድምፅ ልዩነት አለው እንላለን። ከነጥብ ጋር ሲሆን ፐ ይሆናል፣ ያለ ነጥብ ሲሆን ደግሞ ፈ ይሆናል ማለት ነው። ቀጥለን የምናገኘው ጻዴ ነው። ከጻዴ ቀጥሎ ቆፍ አለ። ከቆፍ ቀጥሎ ሬሽ ከሬሽ ቀጥሎ እነዚህ ሁለቱ ቅርጻቸው ተመሳሳይ ነው እንደምታዩት፣ ግን ነጥቡ በስተግራ በኩል ሲሆን ሲን ይሆናል። ነጥቡ ደግሞ በስተቀኝ በኩል ሲሆን ሺን ይሆናል። ስለዚህ የነጥብ በግራ ወይም በቀኝ መሆን ደግሞ የሚለያቸው እነዚህ ፊደላት እንደሆኑ እናያለን ማለት ነው። ከዚያ የመጨረሻው ታው ይሆንና እንጨርሳለን። እንግዲህ እዚህ ላይ ሌላው ማስተዋል ያለብን በድምፅ ባይለዩም በቅርጽ የሚለዩ ደግሞ አምስት ተጨማሪ ነገሮች እንዳሉ እናያለን። ካፍ በመጨረሻ የቃል መጨረሻ ሆኖ ሲመጣ እንደዚህ አይነት ቅርጽ ይይዛል። ይህንን ማስታወስ ያስፈልጋል። ኑን የቃል መጨረሻ ሆኖ ሲመጣ እንደዚህ አይነት ቅርጽ ይይዛል። ፔ የቃል መጨረሻው ነው ሲመጣ፣ እሱም እንደዚህ። ጻዴ የቃል መጨረሻው ነው ሲመጣ እንደዚህ ይሆናል። ሁሉንም ስታዩአቸው ምንድን ነው ያደርጉት? እንዲህ ታጥፎ የነበረውን እንዲህ ወደ ታች ነው ያስረዘሙት። ኑንም እንዲህ መጥቶ እንዲህ የሚታጠፍ የነበረውን ወደ ታች ነው የሚያስረዝመው። ፔም እንዲህ መጥቶ እንዲህ የሚታጠፍ የነበረውን ወደ ታች ነው። ጻዴም እንዲህ መቶ እንዲህ ይሄድ የነበረውን ወደ ታች ነው። ስለዚህ ያንን ልብ በሉ። አንድ የምትቀረን ከዚህ ጋር ቅርጿ ትንሽ የሚለያየው ሜም ናት። ሜም በቃል መጨረሻ ስትሆን ደግሞ እንደዚህ ግጥም እንደምትል ይሄንንም ተመልክተናል። እንግዲህ እነዚህ ናቸው በአጠቃላይ የዕብራይስጥ ፊደላት። ደጋግመን እናጥናቸው፣ ደጋግመን እናውቃቸው። በመቀጠል ደግሞ በእነዚሁ ፊደላት ላይ ተጨማሪ ማጠናከሪያ የሚሆን ቪዲዮ ይዘን እስከምንመለስ ሻለው።